እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሰን። ዛሬ ላይ ሆነን ለነገ ራሳችንን እንሰጣለን። ከማንነታችን አስፈልጠን የዛሬ ምኞታችንን እንተዋለን። በውዴታ ያለንን በመስጠት በደስታ ላመንበት እንቸራለን። ሩቅ አሻግረን ስናይ በጊዜ እንዲያፈራ እንጠብቃለን። ትዕግሥታችን ሲያብብ እምነታችን ይታያል። ጋሬን ስንሻገር በእጥፍ ያትረፈርፈናል። ወደ ታላቅነት የሚደረገው ጉዞ ብርታታችን ነው። ዓባይ ባንክ እንኳን ለ1446ኛው የኢድ አልአድሃ አረፋ በዓል በሰላም አደረሰን እያለ የሸሪያ ሕግን መሠረት አድርገን በምሰጣቸው ሰዲቅ ከወለድ ነፃ የባንክ አገልግሎት እንዲጠቀሙ ይጋብዞታል። ኢድ ሙባረክ። ዓባይ የታላቅነት ምንጭ።